በተፈጥሮ ሀብት የታደለችው አረንጓዴዋ የዲላ ከተማ ከዚህ ቀደም በከፍተኛ የውሃ ጦት ውስጥ መቆየቷ በውሃ ላይ ተኝታ ውሃ የምትጠማ ከተማ ተብላ እስከ መጠራት ያደረሳትን እውነት አስተናግዳለች። የዲላ ከተማ ነዋሪው አቶ ታምሩ ዲኮዬና ወይዘሮ ትግስት ጫካ ከዚህ ቀደም በከተማዋ የነበረውን የውሃ ጦትና ችግር እንዲህ ያስታውስታል። ዲላ ከተማ በመሰረቱ እንዴት ነው? በአራቱ ማዘናት በውሃ የተከበበ ከተማ ናት። በአራቱ ማዘን በውሃ የተከበበ ሆና ከፍተኛ ውሃ ችግር ግን ያለባት ለረዥ አመት የቆየ ከ19508 ወደዚህ ያለው ሰው ው የሰው ብዛት ራሱ ጥቂት በነበረበት ሰአት የተቋቋመ ውሃ ነው ይሄኛው። በዛ ሰአት ሰዎች ጥቂት በነበሩ ሰአት ውሃን በሚገባ እናገኝ ነበረል። አሁን ከዚህ ብዛትና የውሃ ተቅርቦት ተነስቶ በጣም ችግር ነበረብን። ቢጫጀሪካንተ ብለን እየተጠራን የምንታይበት ጊዜ እናበረና በሶስት ወር በአራወር ውሃ ማናገኝበት ማለት ነው። አንድ ጀሪካን እስከ 10 እስከ 7 ብር እየገዛን የምንጠቀምበት ጊዜ ነበረ። በዲላ ከተማ የነበረው የውሃ እጥረት በማህበራዊ ሕይወት ላይ ከሚያስከትለው ጫና ባለፈ በተለይ በጤና ላይ አሉታዊ ችግሮችንም ሲያስከትል እንደነበር ይነገራል። የውሃ ችግር እጥረት መኖሩ ምንድነው በከፍተኛ በተለይ ወላድ ሴት ወተር ብርዴ ልብስ ለማጠብ ጨርቃጨርቅ ሁሉ ማለት ምንም አይነት እንትን ለማድረግ ከፍተኛ ችግር አለ። ተማሪዎች ሕጻናቶች ታጥቦ ወደ ትምህርት ቤት ለመሄድ በቂ እንትን አያገኙም። ከዛ የተነሳ በጣም ችግር አለ። ከዛ እንደው ከውሃ ይልቅ እኛ ከሌላ ቦታ እየተቀዳን ከምንጭ ከወንዝ የቀዳና ስንጠቀም የነበረውና ታይፎይድ፣ ታይፈስ ምን ማይይ ሁሉ ነገር የተበቃ ተመርዞ ሰው ማለት ነው። ምንጠጣው ውሃ ቢያንስ እኮ የተበላሸ ውሃ ነው። ከታንከር እየቀዱ ነው የሚመጡት። ከየት እንደሚቀዱ አይታወቅም። ገዝተን ነው የምንጠቀመው። ጤና ላይ በጣም ብዙ ችግር ነበረ። ታዲያ ይህን ሁሉ የሕብረተሰቡን የዘመናት የውሃ ችግር የሚቀርፍ ፕሮጀክት በ348 ሚሊዮን ብር ተገንብቶ ውሃ ላይ ተኝታ ውሃ ስትጠማ ኖራለች የተባለችውን የዲላ ከተማ የውሃ ጥም የሚቆርጥና የዜጎችን ኑሮ የሚያሻሽል ፕሮጀክት ተመርቋል። የዲላ ከተማ የንጹህ መጠጥ ውሃ ፕሮጀክት ለሚቀጥሉት አስር ዓመታት የከተማዋን የውሃ ፍላጎት በአስተማማኝ ደረጃ የሚያሟላ ሲሆን በአሁኑ ወቅት ከ192000 በላይ የከተማዋ ነዋሪዎችን ተጠቃሚ የሚያደርግ ነው። የዲላ ከተማን ጨምሮ በደቡብ ኢትዮጵያ ክልል ከ1.6 ሚሊዮን በላይ ዜጎችን የውሃ ተጠቃሚ የሚያደርግ የውሃ ፕሮጀክት ግንባታ እየተካሄደ መሆኑንም በምረቃ ስነ ስርዓቱ ላይ የውሃና ኤነርጂ ሚኒስትሩ ተናግረዋል። ኢትዮጵያ ውስጥ ያለው ከፍተኛ የሆነ የውሃ ችግር ለመፍታት በተለይ ክለውጡ ወዲህ በጣም ብዙ ስራዎችን እየሰራ ይገኛል በደቡብ ኢትዮጵያ በድምሩ የተጀመሩ በቅርብ የሚጀምሩትንም ተደም አጠቃለው ከአለም ባንክም ከብድርም በገንዘብ 8 ቢሊዮን በሚሆን ገንዘብ አደብ 6 ሚሊዮን የሚሆን ማህበረሰባችን ተጠቃሚ እንዲሆን ከፍተኛ ስራ እየሰራን እንገኛለን። አሁን ላይ በከተሞችም ሆነ በገጠር የህብረተሰቡን የውሃ ተጠቃሚነት ለማረጋገጥ መንግስት በከፍተኛ ቁርጠኝነት እየሰራ ይገኛል። ታዲያ በከፍተኛ ወጪ የሚገነቡ የውሃ ፕሮጀክቶችም በእንክብካቤ እንዲያዙና ውጤታማ እንዲሆኑ ጭምር ጥሪ ቀርቧል። በዲላ ከተማ የተገነባው የውሃ ፕሮጀክትም ከተማዋ የአረንጓዴ ተምሳሌት ሆና ሳለ በውሃ ጦት ስትቸገር የቆየችበትን የሚቀርፍ መሆኑን የደቡብ ኢትዮጵያ ክልል ርዕሰ መስተዳደር ጥላሁን ከበደ ተናግረዋል። ይህ ፕሮጀክት የከተማችንን ደረጃ ከፍ የሚያደርግ ፓርቲያችን ብልጽግና ከቃል እስከ ባህል በሚል መሪ ቃል ታሪካዊ ሁለተኛውን ጉባኤ አካሂዶ ወደ ተግባር በፍጥነት በገባንበት ባጭር ጊዜ ሚመረቅ እንዲሁም የዲላ ከተማ ቀድማ ከነበረችበት ደረጃ የሬጂዮ ፖሊስ ከተማ ደረጃ አግኝታ ከተማዋ የብልጽግና ተምሳሌት ለነዋሪዎች ምቹ፣ ለኢንቨስትመንት ማራኪ ሳቢ እንዲሁም በዓለም አቀፍ ደረጃ ጌዲኦ የሚታወቀው አግሮ ፎሬስቶሪው አረንጓዴው ከውሃ ጋር አዋህዳ በእጅጉ ተመራጭ እንዲሆን የሚያደርግ ትልቅ በረከት ስለሆነ እንኳ እንኳን ዲያሳለን የዲላ ከተማ የውሃ ፕሮጀክት ተመርቆ መገልገል ለጀመሩት ለነ አቶ ታምሩና ለነ ትግስት ጫካ እፎይታን የፈጠረ ከመሆኑም በላይ የኑሮ ደረጃን ለማሻሻል ከፍተኛ አስተዋጽኦ ያለው ነው። አሁን የውሃ ፕሮጀክት ከመጣ ወዲህ መጠቀሙ መገልገል ከጀመረ በዚህ ደህና ነው እንትን ብለው፣ ያ ማለት ምንድን ነው ቀደም ስልኮ፣ በወር አንድ ያም አንዳንድ ቦታ ላይ ነው፣ በወር አንድ የሚባለው በሁለት ወር በሶስት ወር ነበር ስናገኝ የነበረውና ስለዚህ፣ ይህ ከፍተኛ የውሃ ሲክር ቀርፏል ለማለት እንችላለን። ሴቶች ሩቅ ሄደው የሚቀዱትን እረ በጣም ቀርፎልናል። አሁን ላይ እኮ ልማት እያለሙ ነው። ችግኝ እየተከሉ ማህበራት ተደራጅተው ሴቶች አሁን ይኸው ሰላጣ ቆስጣ እያበሉን ያሉት በውሃው ማለት ነው።